በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የተወደዳችሁ የልዑል እግዚአብሔር ቤተሰቦች ፍጹም እስከ ሞት ድረስ በወደደን ባከበረን በኢየሱስ ክርስቶስ ሰላም ሰላም ላችኋለሁ እንደምንሰነበታችሁ አሜን መመስገን የባህሪው መመስገን የጌትነት የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘለዓለም የተመሰገነ ይሁን እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዛሬው ትምህርታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ተስዓቱ አበይት በዓላት በመባል የሚታወቁት ማን ማን እንደሆኑ መቼ እንደሚከበሩና ለምን እንደምናከብር ማን ማን እንደሚባሉ እንደ እግዚአብሔር ፈቃድ በዚህ ትምህርታችን እንመለከታለን። አበይት በዓላት ከሚባሉት መካከል አንዱ በዓለ ጽንሰቱ ወይም በዓለ ትስፊት፣ ሁለተኛ በዓለ ልደት፣ ሦስተኛ በዓለ ጥምቀት፣ አራተኛ ሆሳይና፣ አምስተኛ በዓለ ስቅለት ስድስተኛ በዓለ ትንሣኤ፣ ሰባተኛ በዓለ ዕርገት፣ ስምንተኛ በዓለ ጳራቅሊጦስ፣ ዘጠነኛና የመጨረሻው በዓለ ደብረ ታቦር በመባል ይታወቃሉ። እነዚህን በዓመት ውስጥ መቼ መቼ እንደሚታሰቡና ለምን እንደምናከብር የምናከብርበት ምክንያቱን አጠር አድርገን ለመመልከት እንሞክራለን። የመጀመሪያው በዓለ ጽንሰት ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት በዓለ ጽንሰት ወይም በዓለ ትስፊት የሚባለው ቀኑ የሚከበርበት መጋቢት 29 ቀን ነው። ይኸውም ቅዱስ ገብርኤል ለእመቤታችን የምስራች የተናገረበት እና አካላዊ ቃል እግዚአብሔር ወልድ የተጸነሰበት ታላቅ በዓል ነው። ይህንም የሉቃስ ወንጌል ምዕራፍ አንድ ከቁጥር 26 ጀምረን ስናነብ ሙሉ ታሪኩን እናገኘዋለን። ከዘጠኙ አበይት በዓላት መካከል ሁለተኛው በዓለ ልዴት በመባል ይታወቃል። ቀኑም የሚከበረውም ታህሳስ 29 ቀን ሲሆን በዘመነ ዮሐንስ ጳጉሜን ስድስት ስትሆን ታህሳስ ስምንት ቀን ይከበራል። በዓሉን የምናከብርበት ምክንያት ደግሞ ለምንድን ነው ካልነ ከሶስቱ አካላት አንዱ አካል የሆነው ቃል ኢየሱስ ክርስቶስ በስጋ ከእመቤታችን ቤታችን በቤተልሔም መወለዱን የምናስብበት ታላቅ ዕለት ነው ማለት ታላቅ ዕለት ነው ማለት ነው ስ ማቴዎስ ወንጌል ምዕራፍ ሁለት ከቁጥር አንድ ጀምረን ስናነብ እናገኘዋለን ማለት ነው። ከዘጠኙ አበይት በዓላት መካከል ሶስተኛው በዓለ ጥምቀት በመባል ይታወቃል። በዓለ ጥምቀት ቀኑ ሁላችንም እንደምናውቀው ጥር 11 ቀን ሲሆን በዓሉን ከማክበራችን በፊት ጥር አስር ቀን ጋድ ብለን በመጾም ኢየሱስ ክርስቶስ በሰላሳ ዓመቱ በእደ ዮሐንስ በፈለገ ዮርዳኖስ እንደተጠመቀ በጥምቀቱም ደግሞ ምስጢር እንደተገለጸልንና በጥምቀቱ ለምንወለደው አርአያ እንደሆነን የሚገልጽና ይህ በዓል ጥር 11 ቀን በደማቅ ሁኔታ የምናከብረው በዓል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን ስናነብ እናገኘዋለን ማለት ነው። ከዘጠኙ አበይት በዓላት አራተኛው በዓለ ሆሳዕና ይባላል። ቀኑ የሚከበርበት ከትንሣኤ አንድ ሳምንት ቀድሞ በሚውለው ከትንሣኤ አንድ ሳምንት ቀድሞ በሚውለው እሁድ ሲሆን በዓሉ ጌታችን ኢየሱስ ክርስቶስ የተናቁትን ለማክበር፣ የታሰሩትን ለመፍታት የመጣው አምላካችን ኢየሱስ ክርስቶስ በተናቀችው በአህያው ውርንጫ ላይ ተጭኖ እየተመሰገነ ወደ ቤተ መቅደስ የገባበት ዕለት ስለሆነና ጌታችን ኢየሱስ ክርስቶስን ታላቅ ታናችሁ ሆሣዕና በአርያም እያሉ ያመሰገኑበት ኢየሱስ ክርስቶስ የተመሰገነበት ዕለት፣ ወደ ቤተ መቅደስ እየተመሰገነ የገባበት ዕለት ስለሆነ ይህ ቀን በደማቅ ሁኔታ ይከበራል ማለት ነው። ቅዱስ ማቴዎስ ወንጌል ምዕራፍ ሃያ አንድ ከቁጥር አንድ ጀምሮ ስናነብ እናገኘዋለን ማለት ነው። ከዘጠኙ የጌታችን መድኃኒታችን የኢየሱስ ክርስቶስ አበይት በዓላት መካከል አምስተኛው በዓለ ስቅለት በመባል ይታወቃል። በዓለ ስቅለት ቀኑ ከትንሣኤ በፊት ያለው ዓርብ ሲሆን በዓሉም ለዓለም ቤዛ ለመሆን በመልጠ መስቀል ላይ ጌታችን ኢየሱስ ክርስቶስ መሰቀሉን የምናስብበት፣ የእኛን ሞት ሙቶ የእሱን ህይወት ሊሰጠን ስለመተላለፋችን የቆሰለውን ስለበደላችን የደቀቀውን የኢየሱስ ክርስቶስን የፍቅር ጥግ የምናስብበት ታላቅ በዓል ነው። የቅዱስ ዮሐንስ ወንጌል ምዕራፍ 19 ከቁጥር አንድ ጀምሮ ስናነብ እናገኘዋለን ማለት ነው። ስድስተኛ በዓለ ትንሣኤ ነው። ቀኑ የአብይ ጾም ማብቂያ ወይም መፈሰኪያ ሲሆን በዓሉን የምና የምናከብርበት ምክንያትም ሞታችን ይስርለን ዘንድ ስለ እኛ የሞተልን ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ መቃብር ክፈቱልኝ መግነት ፍቱልኝ ሳይል መነሳቱን የምናስብበት የደስታችን ዕለት ስለሆነ ይህ ዕለት በዓለ ትንሣኤ በመባል ይታወቃል ማለት ነው። ይህንም አራቱም ወንጌላውያን ስለ ኢየሱስ ክርስቶስ ትንሣኤ በሚገባ አስፍተውና አጉልተው ጽፈውታል። ለምሳሌ የቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር አንድ ጀምሮ መመልከት ይቻላል ማለት ነው። ከተሳቱ ወይም ዘጠኙ አበይት በዓላት መካከል ስምንተኛው በዓለ ዕርገት በመባል ይታወቃል። በዓለ ዕርገት ቀኑ በዓለ ትንሣኤ በተከበረ በአርባኛው ቀን በዓለ ትንሣኤ በተከበረ በአረባኛው ቀን የሚከበር ሲሆን ዕለቱ ምንጊዜም ቢሆን ሐሙስ ዕለት ነው የሚከበረው። ሐሙስ ዕለት በዓሉ ኢየሱስ ክርስቶስ ከተነሳ በኋላ አርባ ቀኑን በሙሉ ከማድረጉ በፊት ደቀ መዛሙርቱን እያጽናና በተለያየ ጊዜ እየተገለጸ ትንሣኤውን ላላመኑት ትንሣኤው አማናዊ ትንሣኤ መሆኑን በደንብ ካስረዳ በኋላ ካስተማራቸው በኋላ በየጊዜው እየተገለጸ ካጽናናቸው በኋላ እንዲሁም ደግሞ በዚህ በአርባ ቀን ውስጥ ጸሎተ ኪዳን የሚባለውን በቤተ ክርስቲያናችን ጧት ጧት አባቶቻችን ካህናት የሚያደርሱትን ለቅዱሳን ሐዋርያት ካስተማራቸው በኋላ ቅዱሳን ሐዋርያትን ካስረዳቸው በኋላ በመጨረሻ አርባ ቀን ሲሆነው ቅዱሳን ሐዋርያትን ወደ ቤተ መንፈስ ቅዱስን እስከሚድክላቸው ድረስ በኢየሩሳሌም ከተማ በቤተ መቅደሱ በህብረት እየጸለዩ በትጋት እንዲጠብቁ ከነገራቸው በኋላ እጁን አንስቶ ባረካቸው ይላል። እጁን አንስቶ ባረካቸው፣ እጁን አንስቶ ባርኳቸው ማዕረገ ክህነትን ሰጥቷቸው በዓይናቸው እየተመለከቱት በርቀት ሳይሆን በርቀት ወደ ላይ ወደ ሰማይ ከፍ ከፍ አለ። ወደ ሰማይ ከፍ ከፍ አለ እነሱ እያዩትኝ ወደ ሰማይ አረገ ይለናና የቅዱስ ልቃስ ወንጌል ምራፍ አራት ከቁጥር ሀምሳ ላይ እንደምንመለከተው ከዘጠኙ አበይት በዓላት መካከል ስምንተኛው በዓለ ጳራቅሊጦስ በመባል ይታወቃል። በዓለ ጳራቅሊጦስ ቀኑ ትንሣኤ በተከበረ በሀምሳኛው ቀን እርገት በተከበረ ደግሞ በአስረኛው ቀን በዕለተ እሁድ የሚከበር በዓል ሲሆን ለቅዱሳን ሐዋርያት ቃል በገባላቸው መሰረት በኢየሩሳሌም በጸሎ ሲተጉ ለነበሩ ለቅዱሳን ሐዋርያት ወይም ለደቀ መዛሙርቱ መንፈስ ቅዱስ የወረደበት ሚስጥር የተገለጠበት ቅዱሳን ሐዋርያትም መንፈስ ቅዱስ ከወረደላቸው መንፈስ ቅዱስን ከለበሱ በኋላ አንድ ቋንቋ ይናገሩ የነበሩ ቅዱሳን ሐዋርያት ሰባ አንድ ቋንቋ የተገለጸላቸው መንፈስ ቅዱስን የለበሱበት ለቅዱሳን ሐዋርያት መንፈስ ቅዱስ የወረደበት ዕለት ስለሆነ በዓለ ጳራቅሊጦስ በመባል ይታወቃል ማለት ነው። ይህንም የሐዋርያት ሥራ ምራፍ ሁለት ከቁጥር አንድ ጀምረን ስናነብ እናገኘዋለን ማለት ነው። ከዘጠኙ አበይት በዓላት ዘጠነኛውና የመጨረሻው በዓለ ደብረ ታቦር በመባል ይታወቃል ማለት ነው። የሚከበርበት ቀን ነሐሴ አስራ ሦስት ሲሆን በምናከብርበት ምክንያት ኢየሱስ ክርስቶስ በስጋ በተገለጸበት ዘመን በስጋ በነበረበት ዘመን በዚህ ምድር ላይ እያስተማረ በነበረበት ዘመን ከቅዱሳን ሐዋርያት መካከል ሶስቱን ከሞቱት ከሞቱት መካከል ደግሞ ሙሴን አስነስቶ ከብሔረ ሕያዋን ኤልያስን ጠርቶ በደብረ ታቦር ተራራ ካወጣቸው በኋላ በደብረ ታቦር ተራራ ላይ ብርሃነ መለኮቱን የገለጸበት ዕለት ስለሆነ ይህ ዕለት በተለየና በደማቅ ሁኔታ ይከበራል። ማለት ስለዚህ አጠቃላይ ተስዓቱ አበይት በዓላት በመባል የሚታወቁት እነዚህ ናቸው ማለት ነው። የሚከበሩበት ዕለትና የሚከበሩበት ቀን ሆሣዕና፣ ትንሣኤ፣ ጳራቅሊቶስ እሁድን፣ ስቅለት አርብን፣ ዕርገት ሐሙስን አይለቅማን ነው። ምናልባት ወሩ በአመቱ ቀመር የአመቱን ቀመር መሰረት አድርጎ ከፍ ዝቅ ሊል ይችላል። ይህን ማወቅ እያንዳንዳችን ክርስቲያኖች ይጠበቅብናልና ማወቅ ብቻ ደግሞ ግብ አይደለምና በዓላቱን አክብረን እስከ መጨረሻው በቤቱ ጸንተን እንድንኖር የአምላካችን ቅዱስ ፈቃድ የእናታችን የድንግል ማርያም አመላጅነት የቅዱሳን አባቶቻችን ጸጋና በረከት አይለየን፣ ይቆየን።